ሰላም ጤና ስጥልን ተመልካቾቻችን፣ እንደምን ሰምታችኋል? ዜና መከላከያን ይዘን ቀርበናል። በእያላችሁበት ሆናችሁ እንድትከታተሉ የአክብሮት ግብዣችን ነው። ሚኒስትር ሲሪል ስቴት የምስራች እኖ ይላችኋል። የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ዛሬም በመሀል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንት ሃውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርበዋል። ይህ ብሎክ በልዩነት ባለ በልዩነት ባለስድስት ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ አንድ እስከ ባለ አራት መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10 ፐርሰንት ቅድመ ክፍያ የድሎ ማድረግ ይችላሉ በተጨማሪም ለባንክ ብድርም አመቻችተናል ከታች ባለው ስልክ በመደወል ለሀያ ደንበኞች ባዘጋጀነው ቅናሽ ይስተናገዱ። ሰራዊታችን የኢትዮጵያን ክብር በሚያስጠብቅ ሁኔታ ጽኑ መሰረት ይዘው እየተገነበረ መሆኑን የመከላከያ መሐንዲስ ዋና መምሪያ ኃላፊ ጀኔራል ደስታ ብቼ ገለጹ። ኃላፊው በዋና መምሪያው የተከናወኑ ስራዎችንና ውጤታቸውን በመመልከት በቀጣይ የትኩረት አቅጣጫዎች ዙሪያ ከከፍተኛ አመራሮችና የስራ ኃላፊዎች ጋር ተወያይተዋል። ጀነራል መኮንኑ የሀገርን አንድነትና ክብር የሚያስጠብቅ ጠንካራና ፕሮፌሽናል ሰራዊት በጽኑ መሰረት ላይ የተገነባ መሆኑን ገልጸው የመከላከያ መሐንዲስ ዋና መምሪያም አስተማማኝ የውጊያ ቁመና ላይ እንደሚገኝ ተናግረዋል። በዲተራንስ ይቺ ነገር ማንም እንዳይነካት ማድረግ መቻል ነው። ምን ማለት ነው? በውጊያ ጊዜ በቂ ድጋፍ እንሰጣለን፣ አስተማማኝ ድጋፍ እንሰጣለን። ለባዳና ባንዳ ኢትዮጵያ አትበታተንም። በቃ የሀገራችን ዋና ኃይል እኛ ነን፣ ዋና ኃይል እኛ ነን። በእኛ ትውልድ ሁለቱ ውሃችንን በአግባቡ እንጠቀማለን። አንዱን መጠቀም ጀምራላ ወደ አንዱ እንሻገራለን። ይህን ማድረግ ለዚህ አስተማማኝ የሆነ ኃይል በእጃችን እንዲኖር እንዲገኝ ማድረግ ነው። ስለዚህ እለት ተዕለት የሚንለፈው ልፋት ከዚህ ጋር ነው መታየት አለብን። ጀነራል ደስታ ብቼ አክለውን በቀጣይ የተጀመሩ የልማት ስራዎች በአስተማማኝ ሁኔታ እንዲቀጥሉ የሚያስችል ሰላምን የማጽናት ስራ እየተሰራ መሆኑን አመላክተዋል። ዘገባው የጌታ ሰው ጌትነት ነው። የሎጂስቲክስ ዋና መምሪያ በምስራቅ ሸዋ ዞን መቂ ወረዳ የሰራዊቱ ኑሮ ለማሻሻል ባከናወነው የግብርና ስራ በ 29 ሄክታር መሬት ላይ የስንዴ ምርት አመረተም። የመምሪያው አመራርና የሰራዊት አባላት ግብርናን በማዘመንና ዘመናዊ የአሰራር ዘዴ በመጠቀም ሰራዊቱ በምግብ ራሱን እንዲችል ማድረግ መቻላቸውን የዋና መምሪያ ኃላፊው ሌትናል ጀነራል አብዱራማን እስማኤል ገልጸዋል። ዛሬ ይኸው ፍሬ እያገኘን ያለ ነው። በጣም ደስ የሚል ነው። ይሄ ዛሬ ያገኘነው ውጤት ቀጣይም ተጠናክርን እንድንሰራ ያደርጋል። በምግብ ራስን ማቻል ማለት በተለይ በመከላከያ ተቋማችንም ከፍተኛ አስተዋጽኦ አለው። ለሰራዊታችን በተመጣጣኝ ዋጋ የሚቀርብበት ሁኔታ ኑሮን እንዲደጎም በጣም ከፍተኛ አስተዋጽኦ ያደርጋል። ጀኔራል መኮንኑ አክለውም የግብርና ምርቱ የሰራዊቱ ኑሮ ከመደጎም ባለፈ የአካባቢውን ማህበረሰብ ተጠቃሚነት የራሱን አስተዋጽኦ እያበረከተ እንደሚገኝም ጠቁመዋል። ከግብርና ልማት የተገኙ ምርቶችን ለሰራዊቱና ለአካባቢው ማህበረሰብ በዝቅተኛ ዋጋ በማቅረብ ገበያን ከማረጋጋት ባለፈ ለበርካታ ወጣቶች የስራ እድል መፍጠሩን በዋና መምሪያው የግብርና ምርት ስራዎች ቡድን መሪ ሌተናል ኮሎኔል ገነነው ገመቹ ተናግረዋል። የመከላከያ ሰራዊታችን የተሰጠውን ግዳጅ በድል እየፈጸመ የበጎ አድራጎት ስራዎቹን አጠናክሮ መቀጠሉን የሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀኔራል አብዱራህማን እስማኤል ገለጹ። ኃላፊው ይህን የገለጹት ዋና መምሪያው በኮልፌ ቀራኒዮ ክፍለ ከተማ ለአቅመ ደካማ ቤተሰብ የሰራውን ባለሶስት መኝታ መኖሪያ ቤት መገልገያ ቁሶችን አሟልቶ ባስረከበበት መርሃ ግብር ላይ ነው። አብዮቷሚ ተጨማሪ ያለው ሰራዊታችን ለሀገሩና ለህዝቡ ሰላም መጎልበት ህይወቱን ጭምር እየከፈለ ሌት ተቀን ከመስራቱ ባሻገር የተለያዩ የበጎ አድራጎት ተግባራቱንም አጠናክሮ ቀጥሏል። መንግስት የዜጎችን ኑሮ ለማሻሻል የሚያከናውናቸውን ተግባራት ለማገዝ ሰራዊቱም የበኩሉን አስተዋጽኦ አጠናክሮ መቀጠሉን የሎጂስቲክስ ዋና መምሪያ ኃላፊ ሌትናል ጄነራል አብዱራህማን እስማኤል ገልጸዋል። ከህዝብ የተፈጠረ የሚሰዋ ነው። ማንኛውም መስዋዕትነት ከፍሎ ሀገሩን ህዝቡን ሰላም እንዲያገኝ እድገቱ እንዲቀጥል ከደህንነት እንድንወጣ ድሮ ወደ ነበርንበት ማማ እንድንመለስ ከፍታው እንዲረጋገጥ ሌት ተቀን ሰርተው ህዝቡን ሀገሩን የሚጠብቅ ሰራዊት ነው። በየጊዜው እያጠናከረ እየቀጠለ ከጊዜ ወደ ጊዜ ይሄን ነገር እያረጋገጠ እራሱም እያረካ ህዝቡንም እርካታ እንዳገኝ እያደረገ እዚህ የደረሰ ነው። ሰራዊቱ የህይወትና የአካል ዋጋን የሚከፍል ከመሆኑም በላይ ካለው ቀንሶ ወገኑን የሚያግዝ መሆኑን የኮልፌ ቀራኒዮ ክፍለ ከተማ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ጽፈት ቤት ኃላፊ አቶ ኑሩ በርጌቾ ገልጸዋል። የሎጂስቲክስ ዋና መምሪያ ለአቅመ ደካማ ቤተሰብ ሰርቶ ካስረከበው ቤት በተጨማሪ ከተማችንን ውብና ጽዱ በማድረግ ተግባር ላይ ሁሌም አብሮን የሚሠራ ነውም ብለዋል። በ2017-18 የበጎ ፈቃድ አገልግሎት አካል በሆነው ተግባር ቤት የተገነባላቸው አቶ አበራ ለማና ባለቤታቸው ወይዘሮ ገነት ተስፋዬ ቀደም ሲል ይኖሩበት የነበረው ቤት በእርጅና ምክንያት የፈራረሰና ለኑሮ ምቹ ያልሆነ መሆኑን አውስተው የሎጂስቲክስ ዋና መምሪያ ያረጀውን ቤት በማፍረስ ደረጃውን የጠበቀና የተሟላ የቤት ዕቃ ያለው አዲስ ቤት ሰርቶ ስላስረከባቸው ምስጋናቸውን አቅርበዋል። መከላከያ ሀገር ነው፣ በርካታ ሥራዎች ይሠራል፣ አዳዲስ ቴክኖሎጂዎችንም ያመጣል ያሉት ደግሞ በኮልፌ ቀራኒዮ ክፍለ ከተማ የወረዳ አንድ ሥራ አስፈጻሚ አቶ አበባው ምህረት ናቸው። ሥራ አስፈጻሚው የመከላከያ ሎጂስቲክስ ዋና መምሪያ ላደረገው በጎ ተግባርም በወረዳ አስተዳደሩ ስም አመስግነዋል። የኢፌድሪ አየር ኃይል አካዳሚ የጀግና አብራሪዎች የጠንካራ አመራሮችና የብቁ ቴክኒሽያኖች መፍለቂያ መሆኑ ተገለጸ። አካዳሚ በመማር ማስተማሩ ሂደት የላቀ ስራ አፈጻጸም ላስመዘገቡ አባላትና ክፍሎች የምስጋናና የእውቅና መርሃ ግብር አካሂዷል። የኢፌድሪ አየር ኃይል ምክትል አዛዥ ለአየር ሎጂስቲክስ ሜጀር ጀኔራል ነገራ ለሊሳ የአየር ኃይል አካዳሚ የተቋሙ የሰው ኃይል ፍላጎት በማሟላት ረገድ አመርቂ ስራዎች ማከናወን መቻሉን ገልጸዋል። የአየር ኃይል አካዳሚ የጀግና አብራሪዎች፣ የጠንካራ አመራሮችና የብቁ ቴክኒሽያኖች መፍለቂያ ማዕከል ነው ያሉት ጀኔራል መኮንኑ አካዳሚው የተቋሙን ግዳጅ የመፈጸም አቅም የሚያጠናክሩ የአቪዬሽን ሙያተኞችን አፍርቷል ብለዋል። የኢፌድሪ አየር ኃይል ምክትል አዛዥ ለአካዳሚ ኮሎኔል ገዛሀኝ ነጋሽ በበኩል አካዳሚው በበረራ በአመራርና በቴክኒክ ብቃትና ክህሎት ያላቸው ተተኪ ሙያተኞችን በማሰልጠን አየር ኃይል የያዘውን ግብ ለማሳካት በቁርጠኝነት እየሰራ ይገኛል ብለዋል። አካዳሚው ለረጅም ዓመታት ላገለገሉት መምህራን እንዲሁም የላቀ ግዳጅ አፈጻጸም ላሳዩት አባላቱና ክፍሎች የእውቅናና የምስጋና ምስክር ወረቀት ሰጥቷል። ዘገባው የአየር ኃይል ሚዲያ ነው። የባንዳዎችን ኢትዮጵያን የማፍረስ ህልም ለማክሸፍ የዘመኑ አርበኞች ሆነን የሀገራችንን ብሔራዊ ጥቅም ለማስጠበቅ ዝግጁ መሆኑን ምስራቅ እዝ አስታወቀ። በእዙ ስር የሚገኝ አንድ ኮር አሸባሪው የአልሸባብ ቡድን ሾልኮ በመግባት የሀገር ልማትና ሰላም እንዳያደፈርስ ድንበር የማጠናከርና የመጠበቅ ስራውን በንቃት እያከናወነ መሆኑንም ገልጿል። ለአወል መሀመድና ሳምሶን ባህሮ ዘገባ ዝርዝር ያሪብጥ ላይ በሀገራችን ላይ የሚቃጡ የውጭና የውስጥ ጸረ ሰላም ኃይሎችን ጥቃት በመመከትና ሰላምን በማስፈን የኢትዮጵያ ልማትና እድገት እንዲቀጥል ተልኮን በድል መወጣት እንደሚገባ ነው የምስራቅ እዝ የሰራዊት ስነ ልቦና ግንባታ ኃላፊ ብርጋዴር ጀኔራል ማሪየምትኩ የገለጹት። የባንዳዎችን ኢትዮጵያን የማፍረስ ህልም ለማክሸፍ የዘመኑ አርበኛ ሆነን የሀገራችን ብሔራዊ ጥቅም ማስጠበቅ ይኖርብናል ያሉት ጀነራል መኮንኑ ሰራዊቱ በየጊዜው ራሱን በማብቃትና ከዘመኑ ቴክኖሎጂ ጋር በመዘመን ግዳጁን በላቀ ብቃት እየፈጸመ እንደሚገኝ ተናግረዋል። የሀገራችን ብሔራዊ ጥቅም እያስከበረ ቆይቷል። በቅርብ ጊዜ ከውስጥ የመነጩ በውጭ ዋና ታሪካዊ ጠላቶቻችን ዘዋሪነት በእነሱ ግንባር ቀደም ተዋናኝነት የቀይ ብዛት ተግባራቸውን በእኛው በራሳችን ባንዳዎች ይህን ተግባራቸውን ለማሳካት ሲንቀሳቀሱ ደግሞ የውስጥ ተላላኪ ባንዳዎችን በመደምሰስ የሀገራችን ብሔራዊ ጥቅም በማስከበር ሰራዊቱ የማይተካ ሚና ተጫውቷል። የውስጥ ካህዲዎችና ባንዳዎች ከታሪካዊ ጠላቶቻችን ጋር ጥምረት ፈጥረው ሀገርን ለማፍረስ የሚያደርጉትን ጥረት በማክሸፍ ሰራዊታችን ግዳጁን በአስተማማኝ እየተወጣ ነው። ጀኔራል መኮንኑ በቀጣይም የተቀበልነውን ሀገርን ከጥቃት የመከላከል ተልእኮ አጠናክሮ መቀጠል እንደሚገባም አስገንዝበዋል። በተያያዘ ዜና በምስራቁ የሀገራችን ክፍል ተሰማርቶ ተልኮውን እየተወጣ የሚገኘው የምስራቅዝ ኮር አሸባሪው ቡድን አልሻባብ ሾልኮ በመግባት የሀገርን ልማትና ሰላም እንዳያደፈርስ ድንበር የማጠናከርና የመጠበቅ እንዲሁም ሰላምን የማረጋገጥ ስራ በሚገባ እየተከናወነ መሆኑን ገልጸዋል። የምስራቅዝ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ማርሻት ፈለገ ሰራዊቱ የተጣለበትን የቀጥናውን ሰላም የማረጋገጥና የምስራቁን ክፍል ድንበር የመጠበቅ ተልኮን በቁርጠኝነት እየተወጣ እንደሚገኝ ገልጸዋል። በድንበር አካባቢ ደግሞ ጠላት ያለምንም እንቅስቃሴ አልሸባብ ወደ ሀገር ውስጥ እንዳይገባ የተጠናከረ ጥበቃ ማድረግ፣ ከዚህ በተጨማሪም በቀጠናው አለ የሚባሉ ግዳጆችን ከክልሉና፣ ከዞን ከወረዳ፣ ከቀበሌ ጸጥታ ኃይሎች ጋር ተቀናይቶ በሚገባ አጥጋቢ ስራ ስር እየሰራ ነው የሚገኘው በአሁኑ ሰዓት። አዛዡ አክለውም የኮሮ አባላት በቀጥናው የሚንቀሳቀሱ ጸረ ሰላም ኃይሎችን አድኖ የመደምሰስና የቀጥናውን ሰላምና የሕዝቡን ደህንነት የማረጋገጥ ግዳጁን በጀግንነት እየፈጸመ መሆኑንም ጠቁመዋል። የትምህርትና ስልጠና ዋና መምሪያ ጤና አገልግሎት ክትትል ቡድን ለጤና ሙያተኞቹና አመራሮቹ የአቅም ግንባታ ስልጠና ሰጠ። በትምህርትና ስልጠና ስር ያሉ የጤና ተቋማት ያለ እረፍት ዘርፈ ብዙ ስራዎችን በመስራታቸው የተጠበቀ ጠንካራና ብቁ ሰራዊት መፍጠር መቻሉን የዋና መምሪያው ምክትል ኃላፊ ብርጋዴር ጀኔራል ሙሉጌታ እምባቸው ተናግረዋል። የጤና ዋና መምሪያ ፈውስና እንክብካቤ መምሪያ ኃላፊ ብርጋዴር ጄኔራል እርጎዬ ሽበሺ በበኩላቸው የቅድመ በሽታ መከላከል ስራዎችን በመስራት ጤንነቱ የተጠበቀ ሰልጣኝ የማፍራት ተግባራቸውን ይበልጥ አጠናክረው እንዲቀጥሉ አሳስበዋል። ዘገባው የኃይለ ማርያም ተሾመ ነው። የመከላከያ አይሲቲ ማዕከል ከኢትዮ ቴሌኮም ጋር በመተባበር ለሙያተኞቹ ሲሰጥ የቆየውን ሙያዊ ስልጠና አጠናቀቀ። በጠቅላይ መምሪያ የጠቅላላ አገልግሎት ዋና ዳይሬክቶሬት የፋይናንስ ስራ አመራር ዳይሬክቶሬትም የፋይናንስ ሙያተኞችን ሙያዊ አቅም የስራ ላይ ስልጠና ሰጥቷል። ለሰሜር ኃይሉ ዘገባ ዝርዝር ራሄል ገዛኝ የመከላከያ አይሲቲ ማዕከል ከኢትዮ ቴሌኮም ጋር በመተባበር ለሙያተኞች በሁለት ዙር ሲሰጥ የቆየው ሙያዊ ስልጠና ተጠናቋል። ስልጠናው በኔትወርክ ዶክመንት ማኔጅመንት ሲስተም፣ በሴኩሪቲ ኢንተለጀንስ በኮምፓክት ኢንጂነሪንግ ሳይበር ሴኩሪቲ ሲስተም በኔትወርክ ኦፕሬሽን ሲስተምና በመሳሰሉት ላይ ያተኮረ እንደ እንደነበር ተገልጿል። ተቋማዊ አቅምን በስልጠና ማሳደግና በዘርፉ ብቁ አባላትን ማዘጋጀት አስፈላጊና ወቅታዊ ጉዳይ በመሆኑ ሰልጣኞች ተቋሙን የመቀየር ኃላፊነት እንዳለባቸው የመከላከያ አይሲቲ ማዕከል ኃላፊ ብርጋዴር ጄኔራል ጥላሁን አሸናፊ አስገዋል። በኢትዮ ቴሌኮም የኢንተርፕራይዝ ሶሉሽን ቴክኒካል ድጋፍ ኃላፊ አቶ ካሳሁን ሉማታ ከመከላከያ ሚኒስቴር ጋር ሰፋፊ ስራዎችን እየሰሩ መሆኑን ጠቁመው የኔትወርክ ዝርጋታን ጨምሮ የሰው ኃይልን ማብቃት ላይ መጠነሰፊ የሆኑ ስራዎችን እየሰሩ እንደሚገኙ ገልጸዋል። ይህ በእንዲህ እንዳለ የመከላከያ ጠቅላላ አገልግሎት ዋና ዳይሬክቶሬት የፋይናንስ ስራ አመራር ዳይሬክቶሬት የሰጠው ስልጠና በተለያዩ የፋይናንስ ዘርፎች ና በንብረት አስተዳደር ላይ አተኩሯል። የዳይሬክቶሬቱ ዳይሬክተር ኮረኔል ግርማ ታደሰ ሙያዊ አቅምን ለማሳደግና ከፍ ለማድረግ የፋይናንስ ስርዓቱን ማዘመን ወሳኝ መሆኑን ገልጸው በቀጣይም አጫጭር ስልጠናዎችን በመስጠቱ ረገድ ውጤታማ ተግባር እንደሚያከናውኑ አመላክተዋል። በዳይሬክቶሬቱ የፋይናንስ ቡድን መሪ ኮረኔል አቅናው ቸኮል በበኩላቸው የሰልጣኞችን ሙያዊ ብቃት ለማሳደግ የተለያዩ አጫጭር ስልጠናዎችን የማስቀጠሉ ጉዳይ ተጠናክሮ ይቀጥላል ብለዋል። ሰልጣኞች ያገኙትን ተጨማሪ እውቀት ስራ ላይ በመዋል ኃላፊነታቸውን በብቃት እንደሚወጡም አረጋግጠዋል። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ክፍሎችን በማስተባበር ለሐዋርያው ጴጥሮስ ቅድመ አንደኛ አንደኛና መካከለኛ ደረጃ ትምህርት ቤት ከ79 ሺህ ብር በላይ የሚገመት የጽህፈት መሳሪያዎች ድጋፍ አደረገም። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጀኔራል ሁላገርሽ ድረስ ከካምፓችን ወደ ህዝባችን በሚል መሪ ቃል የተጀመረውን እንቅስቃሴ መሰረት በማድረግ ሰራዊታችን በሄደበትና በሚያልፍበት ቦታ ሁሉ ማህበረሰቡን በመደገፍ ከራስ በፊት ለሀገርና ለህዝብ የሚለውን እሴት በተግባር ማረጋገጡን ተናግሯል። ጀነራል መኮንኑ አክለውም ትምህርት ቤቱ ለሀገር ዋጋ የከፈሉ 25 የሰራዊት ልጆችን ሙሉ ወጪ ችሎ እያስተማረ የሚገኝ መሆኑን ገልጸው ቀጣይ ለትምህርት ቤቱ የሚደረገውን ድጋፍ አጠናክረው እንደሚቀጥሉ አረጋግጠዋል። የትምህርት ቤቱ ርዕሰ መምህር አቶ በለጠ ለማ በበኩላቸው መከላከያ ከዚህ በፊት መሰል ድጋፎችን ማድረጉን አስታውሰው ዛሬም ተቋሙ ትምህርት ቤቱ በጠየቀው ጥያቄ መሰረት ፈጣን ምላሽ በመስጠት ላደረገላቸው ድጋፍ ምስጋና አቅርበዋል። ዘገባው የመከላከያ ሕዝብ ግንኙነት ዳይሬክቶሬት ነው። ደቡብ እዝ በዘንድሮ የምርት ዘመን በግብርናው ዘርፍ ከፍተኛ ውጤት ማስመዝገቡን የእዙ የግብርና ዳይሬክተር ኮሎኔል ገመቹ ተስፋዬ ገለጹ። ሰራዊቱና ሲቪል ሰራተኞች ተጠቃሚ የማድረግ ግብ አስቀምጦ እየሰራ የሚገኘው የግብርና ዳይሬክቶሬቱ በከፍተኛ የዋጋ ቅናሽ ምርቶቹን ተደራሽ እያደረገ ስለመሆኑም ነው ዳይሬክተሩ የተናገሩት። ደቡብ ዝ ቀጣይነት ባለው መልኩ ሰራዊቱን ተጠቃሚ ለማድረግ መቂ ከሚገኘው ማሳ ብቻ ከዘጠና ሄክታር በላይ መሬት ከሚሸፍን የስንዴ ሰብል በሄክታር ከሃያ አምስት እስከ ሰላሳ ኩንታል በመሰብሰብ ለተጠቃሚ ለማቅረብ እየሰራ እንደሚገኝ የመቂ ሳይት ግብርና ልማት ኃላፊው ሻለቃ ፍቃዱ ድርጋ ተናግሯል። ዘርፉ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ዘንድሮ የተሻለ ውጤት ማስመዝገቡን የገለጹት ኃላፊው እዙ በሰጠው ትኩረትና የግብርና ባለሙያው ባደረገው የቅርብ ክትትል አመርቂ ውጤት መመዝገቡን ገልጸዋል። የአገልግሎቱ ተጠቃሚዎች በበኩላቸው በተመጣጣኝ ዋጋ የምግብ ፍላጎታቸውን መሸፈን መቻላቸው የኑሮ ጫናውን እንዳቀለለላቸው ተናግረዋል። ዘገባውን ያደረሰን አብርሃም ዘውዱ ነው። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ከፌዴራል ስነ ምግባር እና ጸረ ሙስና ኮሚሽን ጋር በመተባበር ለስነ ምግባሮች እና ሙያተኞች ሲሰጥ የነበረው ስልጠና ተጠናቀቀ። ሚሩንጊታውን ተጨማሪ አላት የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ከፌዴራል ስነ ምግባር ና ጸረ ሙስና ኮሚሽን ጋር በመተባበር ሙስናና ብልሹ አሰራርን ለመከላከል በሚያስችሉ ርዕሰ ጉዳዮች ዙሪያ ለስነ ምግባር መኮንኖች ና ሙያተኞች ለተከታታይ አስር ቀና ሲሰጥ የነበረውን የአቅም ግንባታ ስልጠና ነው ያጠናቀቀው። በስልጠና ማጠቃለያ ፕሮግራሙ ላይ ተገኝተው ለሰልጣኞችና ለአሰልጣኞች የምስክር ወረቀት በመስጠት ንግግር ያደረጉት የመከላከያ ቅርስና ጥናት አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጀነራል ጡርያ ሰፌ ከሙስና የጸዳች ኢትዮጵያን ለትውልድ ለማስተላለፍ የመከላከያ ስነ ምግባር መከታተያ ዳይሬክቶሬትና የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በመተባበር እየሰጡ ያለው ስልጠና ከፍተኛ ለውጥ እንደሚያመጣ ገልጸዋል። ሜጀር ጀነራል ጡርያ ሰፊ አክለውም ሰራዊቱ የተሰለፈለትን ኃላፊነት በቁርጠኝነት እየተወጣ በመስዋዕትነት ሀገሩን እያጸና ያለ ከመሆኑም በላይ ሙስና የሚያደርሰውን ዘርፈ ብዙ ጉዳት በመገንዘብና በመከላከል የሀገራችንን ኢኮኖሚያዊ እድገት እንዲፋጠን የበኩሉ መወጣት ይጠበቅበታል ብለዋል። የሙስና ብልሹ አሰራርን ማስተካከል ዘመናዊ ሰራዊት ከመገንባት አንጻር ከፍተኛ አስተዋጽኦ እንዳለው አውቃችሁ ስራውን የአንድ ጊዜ ብቻ ሳይሆን ድግግሞሽና ትኩረትን የሚፈልግ ስለሆነ፣ ይህን በመረዳት እናንተ ሞዴል ሆናችሁ በመገኘት በማስተማር የስነ ምግባርችን ማስወገድ ከእናንተ ሙያተኞች የሚጠበቅ ተግባር መሆኑ አውቃችሁ በተመደባችሁበት ቦታ ሁሉ የተሻለ አፈጻጸም እንድታስመዘግቡና በስልጠና ያገኛችሁትን አቅም ወደ ተግባር እንድታውሉት አደራ ለማለት እፈልጋለሁ። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ዳይሬክተር ኮሎኔል አዲሱ ሽፈራው በበኩላቸው በስልጠናው ከተለያዩ የሰራዊቱ ክፍሎች የመጡ አመራሮችና ሙያተኞች መሳተፋቸውን ጠቅሰው ጠንካራ ስነ ምግባር ያለውና ሙስናን የሚከላከል ሰራዊት መገንባት የዳይሬክትሬቱ ግብ መሆኑን ገልጸዋል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ከተቋማት ጋር ሙስናን መከላከል ላይ ትኩረት አድርጎ እየሰራ መሆኑን የስነ ምግባርና ጸረ ሙስና ስልጠና መሪ ስራ አስፈጻሚ ወይዘሮ ኮከባ መርብር ተናግረዋል። በስልጠናው ተሳታፊ የነበሩ አመራ ና ሙያተኞችም ያገኙትን እውቀት ለሙያተኞች ተደራሽ በማድረግ ሙስናን መከላከል በሚያስችሉ ጉዳዮች ላይ ትኩረት አድርገው ለመስራት የሚያስችላቸውን አቅም ማግኘታቸውን ገልጸዋል። የመቻል ስፖርት ክለብ ከተቋም አልፎ በኢትዮጵያ የስፖርት ታሪክ ውስጥ ትልቅ አስተዋጽኦ ማበርከቱን የክለቡ ዳይሬክተር ብርጋዴር ጄኔራል ኑሩ ሙዘይን ገለጹ። የቀድሞ የመቻል እግር ኳስ ተጫዋቾች ማህበር አንደኛ ዓመት የምስረታ በዓላቸውን አክብረዋል። ለቃለ እግዚአብሔር ፍቃዱ ዘገባ ዝርዝር በላቸው ክንዴ የቀድሞ የመቻል እግር ኳስ ተጫዋቾች ማህበር አንደኛ ዓመት የምስረታ በዓሉን አክብሯል። በሥነ ስርዓቱ ላይ መቻል ከተቋም ባለፈ ለኢትዮጵያ ስፖርት ክለብ ትልቅ አጾም አበርከቱን የስፖርት ክለቡ ዳይሬክተር ብርጋዴር ጀነራል ኑሩ ሙዘይን ገልጸው ተተኪ ስፖርተኞች ከቀድሞ ተጫዋቾች የሀገር ፍቅርን ጀግንነትንና ጽናትን ወርሰው የክለቡን የቀደመ ስምና ዝና ለማስጠበቅ በትጋት እየሰሩ መሆናቸውን ተናግረዋል። ቆራጥና ተተኪ ስፖርተኞችን ለማፍራትም ከቀድሞ የመቻል እግር ኳስ ተጫዋቾች ማህበር አባላት ጋር በጋራ እንደሚሰሩም አረጋግጠዋል። ከእናንተ የሀገር ፍቅርን እንማራለን፣ ጀግንነትን እንማራለን። ቁጥራችሁ በእርግጥ ትንሽ ነው። በርካታ የመቻል ቤተሰቦችን ማፍራት አለባቸው። እኛም ደግሞ ከእናንተ ብዙ ነገር እንወስዳለን። ከእናንተ ልምድ ወስደን ቅድም እንዳላችሁ ሙያችሁን እውቀታችሁ እንወስዳለን። ሙያ ያላቸውን ደግሞ አሰጣኝ የሆናችሁ አማካሪ የሆናችሁ እኛ ጋር እየሞካከርን ነው። ወደፊትም ቢሆን ይህንን እናደርጋለን። የረጅም ዓመታት ባለታሪክና የአምርቂ ድል ባለቤት የሆነው መቻል ስፖርት ክለብ የኢትዮጵያ ሰንደቅ ዓላማ ከፍ ብሎ እንዲውለበለብ ያስቻል እንደነበር ያስታወሱት የማህበሩ ሰብሳቢ መቶ አለቃ በሀብቱ ገብረ ማርያም የቀድሞ የመቻል ስፖርተኞች ከረጅም ጊዜ መለያየት በኋላ በአንድ እንዲሰባሰቡ ላገዙ ለተቋሙ አመራሮች ምስጋና አቅርበው የማህበሩ አባላት እውቀትና ልምዳቸውን በማካፈል ሙያዊ ገዛ ለማድረግ ቁርጠኞች መሆናቸውን አረጋግጠዋል። የመቻል ስፖርት ክለብ በአዲስ አደረጃ ሲዋቀር የቀድሞ መቻል እግር ኳስ ተጫዋቾችን ወደ ክለቡ በማካተት ባላቸው ብቃትና ችሎታ ይህ ነው የማይ አስተዋጽኦ አድርገዋል። የስፖርት ጋዜጠኛው መሰለ መንግስቱ በበኩሉም መቻል ድሮም የጽናት ተምሳሌት፣ የስኬት ባለቤትና የአሸናፊነት ምልክት መሆኑን ጠቁሞ ስምና ዝናውን ለማስቀጠል በሚደረገው ርብርብ የድርሻው እንደሚወጣም ተናግሯል። የማህበሩ አባላትም ከመቻል ስፖርት ክለብ ጎን ሆነው የሚጠበቅባቸውን ለማበርከት ዝግጁ መሆናቸውን ገልጸዋል። በመገናኛና ኢንፎርሜሽን ኮሌጅ ሴቶችና ማህበራዊ ጉዳይና በሰራዊት የስነልቦና ልቦና ዴስክ አስተባባሪነት ደማችን ለሰራዊታችን በሚል መሪ ቃል የደም ልገሳ ተካሄደ። ከመከላከያ ደም ባንክ በመጡ ሙያተኞች በተከናወነው የበጎ ፍቃድ ደም ልገሳ ላይ መላው የኮሌጁ አባላትና አመራሮች እንዲሁም የኮሌጁ አጠረጅም ኮር ሰልጣኞች ተሳታፊ ሆኗል። በደም ልገሳ መርሃ ግብሩ የተሳተፉት የሰራዊት አባላትና ሲቪል ሰራተኞች በሰጡት አስተያየት በቀጣይነትም ደማችን ለሰራዊታችን ህይወታችንን ደግሞ ለሀገራችን እንሰጣለን ሲሉ ተናግረዋል። ዘገባው የኮሌጁ ስነ ልቦና ዴስክ አስተባባሪ ነው። በአዩሶም ጥላ ስር የሚገኘው የሴክተር ሶስት ሰላም አስከባሪ ጥገና ክፍል ወትሮ ዝግጁነትን በሚያጠናክሩ የፈጠራ ስራዎቹ እውቅናና ሽልማት ተበረከተለት። ጥገና ክፍሉ ለረጅም ዓመታት በብልሽት ምክንያት ከግዳጅ ውጪ የነበሩ ተሽከርካሪዎችን፣ ኮልድሩም እና የተለያዩ ማሽኖችን ጠግኖ ለግዳጅ ዝግጁ እንዲሆኑ አድርጓል። የሴክተር ሶስት አዛዥ ብርጋዴር ጄኔራል ተክሎ ሁሪሳ የጥገና ሙያተኞቹን ስራዎች የጎበኙ ሲሆን በጋራ የመስራት ችሎታቸውንና ለስራ ያላቸውን ተነሳሽነት አድንቀዋል። የሴክተሩ ጥገና ኃላፊ ሻምበል መንግስቱ ማቲያስ በበኩላቸው አልሸባብን ከመዋጋት ጎን ለጎን ሰራዊታችን ያለምንም ችግር ተልእኮን እንዲወጣ ማድረግ ችለናል ብለዋል። ለሴክተሩ ውጤታማነት ትልቅ አስተዋጽኦ ለነበራቸው ሙያተኞችም እውቅናና ሽልማት ተበርክቷል። ዘገባው የሰመረ እሸቱ ነው። በመጨረሻም ስለ እናት ምድር ፊልም ለታላቅ ክብር ታጭቶ ወደ ናይጄሪያ ተጓዘ። አፍሪካን ሙቪ አካዳሚ አዋርድስ ወይም ኤኤምኤኤ በሚል የሚታወቀው የናይጄሪያ የፊልም ሽልማት ድርጅት ዘንድሮ በ2025 21ኛ ዓመቱን የምር ሲሆን ይህ የሽልማት ስነ ስርዓት ለአፍሪካውያን ፊልም ሰሪዎች ትልቁ ህልማቸውና ክብራቸው በመሆን ስሙ ይነሳል። በዘንድሮ የሽልማት ስነ ስርዓት ፎር ላንድ ፎር ላ ፎር ፓወር በሚል የእንግሊዝኛ ርዕስ ለውድድር የቀረበውና በኢትዮጵያ መከላከያ ሰራዊት የአመራር ብቃት ሀገር የማቆየት ተጋድሎና መስዋዕትነት ላይ ተመስርቶ የተሰራው ስለ እናት ምድር ፊልም በስምንት ዘርፍ በመታጨት ውድድሩን እየመራ ሲሆን ዛሬ ከምሽቱ ሶስት ሰአት ላይ በሚካሄደው የመጨረሻ ሽልማት ላይ ለመገኘት በፊልም ዳይሬክተር ቴድሮስ ተሾመ የተመራ የባለሙያዎች ቡድን ወደ ናይጀሪያ አምርቷል። ተመልካቾቻችን ዛሬ ከምሽቱ ሶስት ሰዓት ጀምሮ ፕሮግራሙን ከናይጄሪያ ሌጎስ በቀጥታ መከታተል የምትችሉ መሆኑን በአክብሮት ለመግለጽ ጻዳለን። ዜና መከላከያ የተከታተላችሁትን ይመስል ነበር። ቀሪ ፕሮግራሞቻችን ይቀጥላሉ። በያላችሁበት መልካም ቀን